እንዴት ሰነበታችሁ? የድንቅ ምክር ቤተሰቦች ባለፉት ጊዜያት በተለያዩ አርዕስተ ጉዳዮች የተለያዩ ሀሳቦችን አቅርበን ነበር። የዛሬው አርዕስት ደግሞ ልጆች ለወላጆቻቸው፣ ለመምህራንና ለታላላቆቻቸው ታዛዥ እንዲሆኑ ምን መደረግ አለበት የሚለውን ሀሳብ ነው የማቀርብላችሁ። የሚጀምረው ግን መታዘዝ ምንድን ነው፣ ልጆች እንዳይታዘዙ የሚያደርጓቸውን ስምንት ምክንያቶችና ልጆች ደግሞ እንዲታዘዙ ልንጠቀምና ልንከተል የሚገባንን ስምንት የመፍትሄ አማራጮችን አቀርብላችኋለሁ። መዓዛ ነኝ ከድንቅ ምክር። እንግዲህ ቅድም እንዳስቀመጥኩት ስጀምር መታዘዝ የሚለውን ሀሳብ በማብራራት ነው የሚጀምረው። መታዘዝ ምንድን ነው? መታዘዝ ከሰው ልጅ ጋር በተፈጥሮ አብሮ የሚወለድ ባህሪ ወይም ስብእና ሳይሆን ሰዎች ከአካባቢያቸው የሚማሩት ክህሎት ነው። ይህ ክህሎት ደግሞ አካባቢ፣ ቤተሰብ፣ ትምህርት ቤት ለአንድ ልጅ በሚሰጠው የባህሪ ምላሽ እዛ ላይ ተመስርቶ የሚዳብር ክህሎት ነው ማለት ነው። ልጆች ታዲያ እንዲታዘዙ ምን እናድርግ ብለን እንጠይቅ። በመጀመሪያ ማንኛውም ወላጅ ከልጆቹ መታዘዝን መጠበቅ አለበት፣ ምክንያቱም ተፈጥሯዊና የህይወት ህግ ስለሆነ እንዲሁም ልጆች ስለ ፍትሕ፣ እውነተኛነት፣ ግዴታን ስለመወጣት፣ የተከለከለን ስላለማድረግ ወይም የተፈቀደን ስለማድረግ የሚማሩበት ሂደት ስለሆነ። ሌላው ይህ ባህሪ በጣም አስፈላጊ መሆኑን የምንረዳው መጽሐፍ ቅዱስ ላይም ከመቶ አስራ አራት ጊዜ በላይ ተጠቅሷል። መታዘዝ በጣም አስፈላጊና ሰዎች ከልጆቻቸው ሊጠብቁ የሚገባው የተፈጥሮ ሚዛን ወይም ህግ ነው ማለት ነው። ታዲያ ልጆች ለምንድን ነው ይህ አስፈላጊ የሆነ በመጽሐፍ ቅዱስ ላይም እንዲሁ በአስፈላጊነቱ የተቀመጠ ሀሳብ እንዳይታዘዙ ምንድን ነው እያደረገ ያለው ምንድን ነው ምክንያቱ ስንል ስምንት ምክንያቶችን እንመለከታለን። የመጀመሪያው ልጆች ትኩረት ሳይሰጡን የምናዛቸው ከሆነ አይታዘዙልንም። ታዛዥ ስላልሆኑ ሳይሆን በደንብ እያዳመጡ በደንብ እያዩ እየተከታተሉን ባልሆነበት ሰዓት ስናዛቸው ለምሳሌ ትኩረታቸው በሌላ ጉዳይ ላይ በጨዋታ ላይ ቴሌቪዥን መመልከት ላይ ማንበብ ላይ ወይም የተለያየ እንቅስቃሴ እያደረጉ እኛ በመሃል አቋርጠን የሚሰሙን እየተከታተሉ ያሉን መስሎን ብናዛቸው ያ የምንፈልገውን ውጤት ላናገኝ እንችላለን። ስለዚህ የመጀመሪያው ምክንያት ሊሆን የሚችለው ልጆች የማይታዘዙበት ትኩረታቸውን ሳናገኝ ሳናረጋግጥ የምናዝ ከሆነ ውጤቱ ጥሩ ላይሆን ይችላል ማለት ነው። ሁለተኛው በሆነው ባልሆነው፣ ሁል ጊዜ የምንጮህባቸው ከሆነ ለቀላልም ነገር አንዳንዴ እኛም ልናደርግ የምንችለውን ነገር ልጆች ስለሆኑ ብቻ ጫና በማድረግ እነሱ እንዲያደርጉት የምንጮህባቸው ከሆነ ለቀላሉ ለከባዱ ተመሳሳይ አይነት የባህሪ ምላሽ ጩኸት ላይ ያለው ጩኸት የቀላቀል አይነት ከሆነ ልጆቹ አሁንም ልዩነቱ ስለማይገባቸው የትኛው ነው ትክክለኛ የሚለውን ነገር ስለማይረዱን ላይታዘዙን ይችላሉ። ሶስተኛው በማስገደድ የምናዛቸው ከሆነ ልጆች በእድሜ ከኛ ሊያንሱ ይችላሉ። እኛ የወለድናቸው ሊሆኑ ይችላሉ። ነገር ግን እንደኛ ፈቃድ ሀሳብ ስሜት ያላቸው ስለሆኑ ያንን ግንዛቤ ውስጥ ልናስገባ ይገባል። ለምሳሌ ልጆቻችን ቴሌቪዥን እየተመለከቱ ከሆነ ወይም ሞባይል ይዘው ጌም እየተጫወቱ ከሆነ ወይም እያነበቡም ሊሆን ይችላል ከሆነ ሰዓት በኋላ ማቆም ካለባቸው ቀድመን ማዘጋጀት አለብን። አይምሯቸውን አስገድደን አሁኑኑ መቆም አለበት አሁኑኑ መደረግ የለበትም የሚል እነሱንም የበታች የሚያደርግ የሚያስጨንቅ መሆን የለበትም ነገር ግን ስንት ሰዓት ላይ ነው እንዲያቆሙ የሚፈልጉት የምንፈልገው። ቴሌቪዥን እየተመለከቱ ከሆነ ከዚህ ከ15 ወይም ከ10 ደቂቃ በኋላ ሰዓት አልቋል ማቆም አለብህ፣ ከእንደዚህ ጊዜ በኋላ መቆም አለበት ስንል አይምሯቸውም ዝግጁ ይሆናል፣ ፈቃደኛ ይሆናሉ። ይሄ በሌለበት ግን በማስገደድ አሁኑ የሚል አይነት መመሪያ የምንሰጣቸው ከሆነ አይታዘዙንም። አራተኛው ዝም ብለን ነገሮችን ምክንያቱን ሳናስረዳ አድርግ ወይም አታድርግ የምንላቸው ከሆነ አሁንም፣ ቅድም እንዳልኩት ሰው ናቸው፣ ስሜት አላቸው፣ ፍላጎት አላቸው፣ ጥያቄ አላቸው። ለዛ የሚሆን መልስ መስጠት መቻል አለብን። አንድ ነገር እንዲያደርጉ ስንፈልግ ለምንድን ነው ማድረግ ያለባቸው ምክንያቱን ቁጭ ብለን ልናስረዳቸው ይገባል። ስንከለክልም እንደዛው፣ ይሄን ማድረግ የሌለብሽ፣ ይሄን ማድረግ የሌለብህ በዚህ በዚህ ምክንያት ነው የሚል ማስረዳትና ጥያቄ ካላቸውም ደግሞ እንዲጠይቁን እድል መስጠት ይኖርብናል። አምስተኛው ምርጫ የማንሰጣቸው ከሆነ ሁልጊዜ የሆኑ ነገሮች እንደርድረን ይሄን ይሄን ይሄን ማድረግ አለብህ ወይም ይሄን ይሄን ማድረግ የለብህም የምንላቸው ከሆነ አሁንም እንዳይታዘዙ ያደርጋቸዋል፣ እነሱ ስላልተሳተፉበት። ምርጫ ስንሰጥ ግን ይሄንን ከማድረግ የትኛውን ትመርጣለህ? ቅድሚያ የትኛውን ብታደርግ ይሻላል? የትኛው ከተደረገ በኋላ ምን ቢደረግ ይሻላል ይሄኛው ቢቀድም ወይም ይሄኛው ቢቀር ይሻላል፣ ይሄኛውን ብትወስድ ይሻላል የሚሉ ምርጫ አሁንም የነሱን ፍላጎት የነሱን ሀሳብና ጥያቄ ታሳቢ ካላደረግን አሁንም ማዘዙ ውጤታማ ላይሆን ይችላል። ስድስተኛው እኛም እንደ ወላጅ ምን አይነት ባህሪ ያለንን የሚለውን መጠየቅ አለብን። ምክንያቱም ወላጆች የልጆቻቸው አርአያ ስለሆኑ ምን ያህል ህግና ስርዓትን የምናከብር ታዛዦች ነን። ምክንያቱም ልጆቻችን በቀጥታም ይሁን በተዘዋዋሪ ያጠኑናል፣ ያዩናል። ለምሳሌ መኪና እየነዳን ስልክ ማናገር የተከለከለ ነው። ይህ እንግዲህ ሁልጊዜ በየሚዲያው በየማስታወቂያ የሚነገር ነው። ነገር ግን ልጆቻችንን ይዘን እኛ መኪና እየነዳን የማያስተውሉ መስሎን ስልክ አንስተን የምናናገር ቢሆን ይታዘቡናል። ባይናገሩም ህግ የከለከለውን ነገር እናቴ ታደርጋለች አባቴ ያደርጋል ብለው ሊሉ ይችላሉ። አንዳንዴ ደግሞ ቅድሚያ መስጠት፣ ሰዎች እንዲሻገሩ ቅድሚያ መስጠት እየተጠበቀብን ቀድመን የምንሄድ ከሆነ ትራፊክ አለ የለም ብለን ነገሮችን ስናደርግ ቢያዩን አሁን ይሄ እኛ ልጆቻችን እያዩን ላይ መስለን ይችላል፣ እያዩን ነው ማለት ነው። ስለዚህ አንዳንድ ነገር አዎ ህግ ቢሆንም ግን መጣስኮ ይቻላል የሚል ነገር በውስጣችን እያስቀመጥን ነው፣ በውስጣቸው እያስቀመጥን ነው ማለት ነው። ስድስተኛው ነጥብ ይሄ ነው። ሰባተኛው ደግሞ የልጆቹ የአእምሮ ጤና ሁኔታ መጠየቅ አለብን። ልጆች አልታዘዝም ሲሉ የጤንነታቸው፣ የባህሪያቸው አጠቃላይ ሁኔታ ምን ይመስላል? ለምሳሌ የአእምሮ እድገት ውስንነት ያለባቸው ኤድኤችዲ የምንለው ወይም ተረጋግቶ መቀመጥ ሆነ አካባቢያቸውን የሚቆጣጠሩት አካባቢያቸውን የሚመሩት እኛ የምንላቸውን ሀሳብ ተረጋግተው ካለማዳመጥና ካለመረዳት የተነሳ ላያደርጉ ይችላሉ። ይህንንም ታሳቢ ውስጥ ያለመታዘዝ ምክንያት ብዬ የማስቀምጠው ደግሞ ልጆች ከአቅማቸው በላይ ይሰጥ ለምሳሌ፣ ልጆች ከሁለት እስከ ስድስት ዓመት አካባቢያቸውን በማሽተት በመቅመስ፣ በመንካት፣ እቃ በመወርወር በመት አካባቢያቸውን በመመርመር ነው ነገሮችን የሚር ፈጽሞ ይህንን እንዳያደርጉ ብንከለክል ምናልባት ለትንሽ ሰዓት የከለከልነውን ነገር ውጤት ልናይ እንችላለን። ነገር ግን ወዲያው ተመልሰው ደግሞ ያንን ወደ አፋቸው ሲከቱ፣ ሲወረውሩ፣ ሲከፍቱ፣ ሲያስቀምጡ እናያለን። ምክንያቱም ሕይወትን የሚማሩት የሚረዱበት መንገድ ስለሆነ እድሜያቸውን ታሳቢ ማድረግ እንጂ ልጁ ታዛዥ ስላልሆነ እምቢተኛ ስለሆነ ነው ብለን ይህንን ማለት የለብንም ማለት ነው። አሁን በቀጥታ ደግሞ የሚሄደው ልጆች ቤተሰቦቻቸውን መምህራኖቻቸውንና አዋቂዎችን በአጠቃላይ እንዲታዘዙ ምን ማድረግ አለብን?